ኮሌስትሮላችንን የሚያስተካክል እንዲሁም ደግሞ ኮሌስትሮልን ብቻ አይደለም፣ የደም ግፊትንም ደግሞ ማስተካከል የሚችል የሮዝመሪን ወይም ደግሞ የስጋ መጥበሻ እንደዚህ አድርገን ስንወስድ በጣም ጠቃሚ ስለሆነ ዛሬ እሱን ይዤላችሁ የመጣሁት ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራው እናንተ እንዲደርስ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ እንዲሁም ደግሞ ለእኔም ድጋፍ እንዲሆን ደግሞ አድርጉልኝ እላለሁ። ስለ ሁሉም አመሰግናለሁ። አሁን እዚ ጋር እንዴት አድርገን ነው የምናንተከትከው? እስቲ ወደ ስራው እንለፍ። አሁን እዚ ጋር ግማሽ ሊትር ውሃ እንዲሁም ደግሞ ሮዝመሪኑን ሁሉንም አልጠቀመውም። አንዷን ነው የምጠቀመው ና በዚሽ በማፍያዋ ነው የማፈላው። አሁን በማፈላበት እቃ ላይ ውሃውን እናደርጋለን። ከዛ ደግሞ እዚህ ጋር ያመጣነውን ፍሬሹን ሮዝመሪን ለእቃችን እንደሚያመቸው ጥፍጥፍ አድርገን ከተን እናንተ ከትከዋለን። አንዳንዴ እንደዚህ በተፈጥሮ በሆኑ ነገሮች ደግሞ ጤናችንን መጠበቅ እንችላለን። ለውጡ በጣም የሚገርም ለውጥ ነው ያለው እና ኮሌስትሮል የሚያስቸግራችሁ ሰዎች ብትጠቀሙት ሳታበዙ በሳምንት አምስት ቀን ከፈለጋችሁ ደግሞ አንዳንድ ቀን እያለፋችሁ መውሰድ ትችላላችሁ። እኔ አንድ ቀን እያለፍኩ አንድ ቀን ነው እየወሰድኩት ያለሁት እና በጣም ጠቅሞኛል። እንደውም ከወሰዳችሁ በኋላ ሐኪማችሁ ጋር ሄዳችሁ ብትለኩት ታዩታላችሁ፣ ለውጡን። በጣም ትልቅ ለውጥ ነው ያለው። እኔ እዚህ ጋር አሁን እያበራሁ እያጠፋሁ ትንሽ እንዲተከተክ እያደረግኩት ነው፣ ፍሌቨሩ በደንብ እንዲወጣለት ማለት ነው። በወር ውስጥ አሁን አምስት ቀን ብትወስዱት በቂ ነው። ከዛ በላይ ባይሆን ጥሩ ነው። ኃይለኛ ስንት ስላለው ማለት ነው። በጣምም ደግሞ እንዳያወርድባችሁ እንደዚህ አይነት ነገሮች አንዳንድ ጊዜ ደግሞ ሼር ብንደራረግ ጥሩ ነው። እናንተም የምታውቁትን ደግሞ ለጤና ጠቃሚ የሆነ እንደዚህ አይነት ነገሮች ደግሞ በኮሜንት ላይ ጽፋችሁ ለእኔም ብጠቀምበት እንዲሁም ደግሞ ለተመልካቾቼም ቢጠቀሙበት በጣም ደስ ይለኛልና የተለያየ ሰው ያው ብዙ እንትኖች አሉትና፣ እዚህ ላይ እየጻፋችሁ በኮሜንት ደግሞ እንድታስተምሩን እላለሁ። ይሄን ያህል ከተንተከተከልኝ በኋላ ይኸው በብርጭቆ እንደዚህ አድርጌ ቀድቼዋለሁ። ማታ ላይ ብትወስዱት ነው ቆንጆ። እራት ከተበላ በኋላ ወስዳችሁ ኪኒንም ካላችሁ ኪኒናችሁን ከዋጣችሁ በኋላ አንድ ሰላሳ ደቂቃ አረፍ ብላችሁ ይሄን ወስዳችሁ ብትተኙ ለውጡን ታዩታላችሁ። ከዛ በኋላ ከአምስት ቀኑ በኋላ ደግሞ በወር ውስጥ ተለክታችሁ ማየት በጣምም እንዳያወርድባችሁ ማለት ነው። በጣም ነው የሚጠቅመው። ለእኔ ስለጠቀመኝ ነው ዛሬ እንግዲህ ሼር ላረጋችሁ። ይሄን ይዤ የመጣሁት እንግዲህ ቀለል ያለ ቪዲዮ ነው፣ ግን ጠቀሜታ አለው። በእጃችን ያለ ነገር ስለሆነ ነው። በሚቀጥለው በሌላ ቪዲዮ መለሳለሁ። ቻው